መጋቢት አራት ቀን 2017 ዓ.ም ነበር ከአዲስ አበባ የታሪክ የቅርስ ማዕከል የሆነው ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የተጓዝ ነው። በስተምሥራቅ አቅጣጫ አድርገን አዲስ አበባ ለቀን ወጣን። ከዚያም በቃሊቲ አድርገን ደብረ ዘይት ተጓዝን። ከደብረ ዘይት ወደ ዝቋላ በሚወስደው መንገድ ስንጓዝ የአካባቢውን ሰላም የሚያስጠብቁ የጸጥታ አካላት መኪና ከፊት፣ የእኛ መኪና ከኋላ እየተከተልን አቀበቱን ተያያዝ ነው። መንገዱ የጻድቁ ወዳጆች የሆኑ በጎ አድራጊዎች ባያስጠርጉት ኖሮ በመኪና ለመጓዝ በጣም አስቸጋሪ ይሆን ነበር። ከዚያም አቀበቱን ከወጣም በኋላ ገዳሙ ደረስ። የዝቋላ ቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በስድስተኛው መቶ ክፍለ ዘመን ጀምሮ ይታወቅ እንደነበር የታሪክ ሰነዶች ያስረዳሉ። አቡነ ገብረ መንፈስ ቅዱስ በግብጽ ገዳማት በመንፈሳዊ ተጋድሎ ከኖሩ በኋላ በንጉሥ ላሊበላ ዘመነ መንግሥት በእግዚአብሔር ፈቃድ ወደ ኢትዮጵያ መጥተዋል። በገዳም አባታችን ከቅዱሳን መነኮሳት ጋር አደጉ። በዚህ በክብር ወደ ክብር እየተሸጋገሩ ሄዱ። ሰዓቱን ታውቁታላችሁ። ታሪካቸው ነው። ከዚህ በኋላ በግብፅ ሁለት መቶ ስልሳ ሁለት ዓመት ከኖሩ በኋላ የክርስቶስን ወንጌል ተሸክመው የክርስቶስን ወንጌል አዝለው ወንዝ ሳይጋርዳቸው ቦታ ሳይወስናቸው ሸንተረር ሳያሸግራቸው ክርስቶስን ለመስበክ የክርስቶስን የሆኑትን ሁሉ ለማገልገል ከሀገራቸው ወጥተው ወደ ኢትዮጵያ መጡ። ወደ ኢትዮጵያ ከመጡ በኋላ ገድላቸው እንደሚነገረው በታላቁ ንጉሥ በላሊበላ ነበር ያረፉት። ታላቁ ንጉሥ ላሊበላም የአባታችንን ግርማ ሞገሳቸውን አይቶ የእግዚአብሔር ሰው መሆናቸውን ተረድቶ አጠገቡ እየጸለዩለት ለሀገሩ ለሱ እየጸለዩለት እንዲኖሩ ፈልጎ ነበረ። ቅዱስ አባታችን ግን አሁንም በላሊበላ ቤተመንግስት መኖሩን አልፈለጉትም። እሳቸው የተመቸ የአባት የናታቸውን ቤት የዘመድ አዝማዳቸውን ሀገር ለቀው ወንጌልን ለመስበክ ሕዝብ ለማስተማር ከኃጢአት ወደ ስርየት ከጥፋት ወደ ደህንነት ሕዝብን ለመመለስ ስለ ተላኩ አባታችን ገብረ መንፈስ ቅዱስ ላሊበላን ነገሩት። እኔ ባንተ ቤተመንግስት መኖር አልተፈቀደልኝም። እየዞርኩ ወንጌልን ላስተምር ነው። በተለይ በሀገርህ በስተደቡብ ታላቅ ተራራ አለ፣ በዛ እንድኖር ነው የተፈቀደልኝ ብለው ወደ ደብረ ከዋክብት ዝቋላ ለመምጣት ሲነሱ፣ ላሊበላ ንጉሱም አባቴ ሆይ፣ ደግ ጻድቅ ኖት፣ ሁኔታዎት የእግዚአብሔር ሰው እንደሆኑ አረጋግጫለሁ። እዛ ከሚሉት በአቶት አደርሶታለሁ ብሎ በሰረገላ ተሳፍረው ንጉሱ ሰራዊት አስከትሎ አባታችን ገብረ መንፈስ ቅዱስና ንጉስ ላሊበላ ነገረተ እግዚአብሔርን እየተነጋገሩ ደብረ ዝቋላ ደረሱ። በደብረ ዝቋላ በደረሱ ሰዓት ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በመስቀላቸው ባርከው በላንተም ወደ መንግስት ወደ ሀገር ተመለስ ብለው አባታችን ባህር ውስጥ በራሳቸው ተዘቀዘቁ፣ ይላል ገርላቸው። በራሳቸው ባህር ውስጥ የተዘቀዘቁት ለሶስት፣ ለአራት ቀን ለአንድና፣ ለሳምንት አይደለም፣ አንድ መቶ አመት ሙሉ በራሳቸው ተዘቅዝቀው ለኢትዮጵያ የለመኑ የጸለዩ አባት ናቸው። ወገኖቼ እንደዚህ ያለ የከበረ ቦታ ነው አድሏችሁ የተገኛችሁት። በኪደተ እግራቸው የረገጡት ቦታ ተዘቅዝቀው መቶ ዓመት የጸለዩበት ቦታ በደማቸው ይህንን ቦታ የመሰረቱትበት ቦታ ነው የተገኛችሁ፣ እንኳን ደስ አላችሁ። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ ክቡር ዳዊት፣ ይህ የእግዚአብሔር ደጅ ነው፣ ጻድቃን ይመላለሱበታል፣ ሊገቡበታል ብሎ እንደተነገረው ይህ ቦታ ቅዱሳን የተመላለሱበት ርእሰ ባህታውያን ገብረ መንፈስ ቅዱስ ከባህታውያን ጋር የኖሩበት ገዳም መስርተው መነኮሳትን መናንያንን የሰበሰቡበት ከዛሬ አንድ ሺ አምስት መቶ ዘመን ይህ ታላቅ ቦታ የከዋክብት መነኮሳት መናኸሪያ እንደነበረ ገድላቸው ይነገራል። ደስ ይበላችሁ። አዎ፣ ይህንን ቦታ ልትጠብቁት ግድ ይላል ወገኖቼ ቦታችሁ ነው። የበረከት ቦታችሁ ነው። የመማፀኛ ቦታችሁ ነው። ቅዱሳን ደጅ የጠኑበት ቦታችሁ ነው። መታችሁ ከእግዚአብሔር ጋር የምትነጋገሩበት ቦታችሁ ነው። እንዳሉባሌ ቦታ የምትረሱት የምትተዉት ቦታ አይደለም። የእኛ ሞገሳችን ነው። የክርስቲያኖች ሞገሳቸው ለእኛ ደብረ ታቦራችን ነው ወገኖቼ አባታችን ገብረ መንፈስ ቅዱስ መላዋን ኢትዮጵያውያን በኪደተ እግራቸው ወንጌልን እያስተማሩ 300 ዓመት ኖሩ ይላል። 300ና 262 ዓመት ስንት ይሆናል? 562 ዓመት በዚች ዓለም ላይ አባታችን ኖሩ። መጋቢት አምስት ቀን የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓለ ዕረፍት በታላቅ ድምቀት ከሚከበርባቸው ቦታዎች አንዱ የዝቋላ ደብረ ኳክብት አቡነ ገብረ መንፈስ ቅዱስ ገዳም ነው። ታቦተ ሕጉ ከቤተ ክርስቲያን ወጥቶ በተራራውናት ላይ በማዕከለ ስፍራ በሚገኘው ጻድቁ አቡነ ገብረ መንፈስ ቅዱስ ለአንድ መቶ ዓመታት ያህል ወደ ጸለዩበት ሐይቅ ይጓዛል። እንግዲህ በጣም እግዚአብሔር ይመስገን፣ አንዳንድ ጊዜ በሰማይታት ደም መንገድ ይታጠባል፣ እየተዘጋ በር ደግሞ በሰማይታት ደም ይከፈታልና እግዚአብሔር ይመስገን። ከምንም በላይ በዘንድሮ በ2017 ዓ.ም የጻድቁ አባታችን አቡነ ገብረ መንፈስ ቅዱስን በዓል ስናከብር በልዩ ሁኔታ በልዩ ድምቀት ነው እያከበርን ያለ ነው። አምና 2016 ዓ ም የካቲት 13 ላይ ምን እንደተፈጠረ ሁላችንም እናውቀዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም መላው ዓለምን ደም ያስለቀሰ ሁኔታና ጊዜ ነበረ። ያን ሁሉ አልፎ ግን አሁን ዛሬ እንደሚታየው ህዝቡ ይህንን አድቋ አባታችን አቡነ ገብረ መንፈስ ቅዱስ ለመቶ ዓመት ተዘቅዝቀው ለኢትዮጵያ መላው ለህዝበ ክርስቲያን የጸለዩበትን ባህሩን ሁሉንም ከባውት ነው የሚታየው አሁን ከህዝቡ ብዛት የተነሳ የተነሳና የዘንድሮ የበዓል አከባበር ከምንም በላይ የሚያስደስት በዓል ነው። በዚህ ላይ እንግዲህ እንደሚታወቀው ብጹ አባታችን አቡነ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ቋሚ አባልና የታላቅ ነው የዘዋ መረብራን ቅዱስ ገብርኤል ገዳምና መንፈሳዊ ኮሌጅ የበላይ ጠባቂ የ የሃይማኖት ተቋማቱ የቦርድ ሰብሳቢ እብፁነታቸው አቡነ ማቴዎስም በዚህ በዓል ተገኝተዋል። እሳቸው በይበልጥ ደግሞ ብጹ አቡነ ማቴዎስ በዚህ ቦታ በምግብ ነው የሚሰሩ ታላቅ አባት ናቸው። አቡ አባቶቻችንን በማጽናናት ከዚህ በፊት አምና በነበረው ችግር በነበረው ጣውረድ 2016 ማለት ነው። አባቶችን ለማጽናናት እዚህ ድረስ ገዳም ድረስ በመምጣት መንገዱ ምቹ ባልሆነ ሁኔታ መጥተው ነው። ይሄንን በዓል ብጹ አባታችን አቡነ ማቴዎስ፣ ብጹ አቡነ ጎርጎሪዎስ፣ ሌሎች እና አቡነ ጢሞቴዎስ ወደ ዘጠኝ ጳጳስ መጥቶ ነበር። አምና በዓሉ ሲከበር የነበረው የነበረው ሁኔታ ይሄን ልል የፈለኩበት ምንድነው? የነበረው በዓሉ በስጋት የነበረውን በዓል ከዛ በፊት ብዙ በዓሉ ብዛም ድምቀት አልነበረውም። ለተወሰኑ ዓመታት ከ2013 በይበልጥ ከ2013 በኋላ ባሉ በድምቀት አይከበርም ነበር። እነቱን ለመናገር ግን 2016 ላይ በተፈጠረው ችግር ግን 2016 እንዴት እንደተከበረ ሁላችሁም የምታውቁት ነው። የዚህ ሚዲያ ተከታታዮች ሁላችሁም ግን ዘንድሮ ደግሞ 2017 በተለየ ሁኔታ እንደኛ እንደ ሀገረ ስብከታችን ታላቁ እና አንጋፋው ገዳም እንደ ሀገረ ስብከታችን ትልቁ ከ426 አጥቤተክርስቲያን መካከል ትልቁ ገዳም ይሄ ነው። መናንያን ያሉበት፣ መምራን ያሉበት፣ ተማሪዎች ያሉበት አጠቃላይ ትልቅ ገዳም ነው ና እንደ ሀገረ ስብከት የምንኮራበት የምንመካበት ገዳም ነው። በጥቅሉ ግን በዓሉ ዛሬ ከምንም በላይ እሴቱን በጠበቀ ሁኔታ አቡ አባቶቻችን ብፁዓን ሊቃነ ጳጳሳት ትናንትና ከዋዜማው ጀምሮ የሀገረ ስብከቱ ስራ አስኪያጅ፣ የሀገረ ስብከቱ መነኮሳት ልኡካን፣ አጠቃላይ ገዳማውያን አባቶች፣ የገዳማት አድባራት አስተዳዳሪዎች በዚህ ተገኝተው በዓሉን በደመቀ ሁኔታ እያከበሩ ይገኛሉና ከምንም በላይ በጣም ጥሩ በዓል ነው እያከበርን ያለ ነው። እንግዲህ ምናልባት በዚህ በዓል ላይ እንደሚታየው አንዳንድ ጊዜ ያው የወጣቱ ተሳትፎ የመናኑ አንድነት የሚታይበት በዓል ነው። አሁንም እንደሚታየው ወጣቱ ከፊት ከኋላ በአማርኛ በኦሮምኛ ዝማሬውን እያቀልጡ እናቶቻችን ከፊት ከፊት ነይ ነይ እምዬ ማርያምን የሚለው መዝሙር እየዘመሩ ይሄን ሐይቁን እየዞሩ ያሉ ነውና ስለዚህ እኛ ኦርቶዶክሳውያን እኛ ኦርቶዶክሳውያን በይበልጥ እኛ ኦርቶዶክሳውያን አንድነታችን ነው የሚያምርብን። አንድ ስንሆን የትኛውንም በዓል አብረን መሆን ማክበርን እንችላለን። አንድ ስንሆን አንድነታችን ጥንካሬያችን ነው፣ አንድነታችን ውበታችን ነውና ስለዚህ ከአራቱም አቅጣጫ በሁሉም ቋንቋ መገልገል የሚችል ነው። በኦሮምኛ በአማርኛ በትግርኛ በጉራግኛ በፈለገው የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገራችን ላይ የቋንቋ ደሃ አይደለችም። ስለዚህ በሁሉም ቋንቋ ማገልገል የምትችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው ያለችን፣ ነው ቤተክርስቲያናችን ማለት ነው። ስለዚህ ቋንቋን ለሁሉም ተደራሽ አድርጋ የምታገለግል ቤተክርስቲያን ናትና በሁሉም ቋንቋ አሁንም በኦሮምኛ እየተዘመረ ወንድሞቻችን፣ እህቶቻችን እየዘመሩ ቅልጥ እያደረጉ ነው። እኔም ለምሳሌ አሁን እንደ የሰንበት ትምህርት ቤት ማደራጃ መምሪያ ክፍል እንደ መሆን ይመጠን የወጣቱ ሰንበት ትምህርት ቤቱ ተሰልፎ በአንድነት የአድባራቱ የገዳማቱ ሰንበት ትምህርት ተሰልፎ በዓላት ሲከበር እንደዚህ ነው የሚከበረውና ከምንም በላይ ደግሞ በዚህ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገዳም ላይ ተገኝተን ሁላችንም ባሉን እሴቱን በጠበቀ ሁኔታ እያከበርን የምንገኝበት በዓል ነው። ከምንም በላይ ሁሉም ኦርቶዶክሳውያን ደስ ብሎት እያከበረ ያለ ነው። በጥቅሉ ግን የተዘጋውን መንገድ በይበልጥ በኮሮና ምክንያት፣ በጸጥታው ምክንያት 2012ና 13 ላይ ምን እንደተፈጠረ ሁላችንም እናውቀው ነው። የሀገራችን ጉዳይ ማለት ነው። ስለዚህ በዛ ምክንያት የተዘጋውን መንገድ ግን አባቶቻችን አራቱ አባቶቻችን በደማቸው ታሪክ ጽፈዋል። ደማቸውን በጥበጠው ታሪክ ጻፉ። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን፣ ባለ ንክስን ተራራውን በደማቸው ከፍተው ይህጥ አድርገውልን እየመጣን እያገለገልን ነውና ከምንም በላይ በጣም ጥሩ በዓል ነው ለማለት ፈልጋሉ። በዘንድሮ ዓመትም የጻድቁን በዓል ለማክበር ከተለያዩ ቦታዎች በርካታ ምእመናን መጥተዋል። በዓሉ ከአምናው በተለየ ሁኔታ በድምቀት በሰላም መከበሩን ያስረዳሉ። ሰው ማለት የመከራ ተክል ነው። የመከራ ተክል እንደመሆኑ መጠን አምና ቢደናገጥም ህዝቡ አሁን ደግሞ በእውነት በአማረ ደስ በሚል የጻድቁን በረከት ፍለጋ በመጣው ህዝብ እጅግ በጣም በአማረ በእውነት እንደዚህ አይደለም፣ እኔ ጠብቀው የነበረው አምና ያው የአባቶቻችን ሰማዕትነት የተቀበሉትን ሰው ድንጋጤ ያድሩበታል የሚለው ነበር፣ ግን ስናየው በዓሉ አሁን ሲታይ መልካም ነው። እግዚአብሔር ይመስገን። እግዚአብሔር ሀገራችንን ይጠብቅልን፣ ከዚህ በላይ ምንድንበዛ የጻድቁ በረከት አይለይን እያልኩ በጣም ያምራል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ተብሎ እንደተጻፈ የጻድቅ ሞት በእግዚአብሔር ዘንድ የከበረ ነው እንዳለ ልበ አምላክ ቅዱስ ዳዊት በሚያምር በደመቀ ባማረ ተከብሯል። ካምናው በተለየ ያማረ የደመቀ ሆኗል ማለት ነው ይታያል እና እግዚአብሔር አምላክ ኢትዮጵያን ሀገራችንን ይጠብቅልን ኦርቶዶክስ ሃይማኖታችንን እንዲያጸናልን ከዚህ መላይ እንድንበዛ የሁላችንም ጸሎት እንዳይለይን የአባቶቻችንም በረከት በየሁላችን እንዲያድርላለሁ። አስተያየታቸውን የሰጡን ምእመና እንደተናገሩት በዓሉ ከአምናው በተለየ ሁኔታ በሰላም መከበሩን ያስረዳሉ። አምናም በነበረ በወቅቱ በጣም ልብ ያዝኗል። በእነሱ ህልፈታቸው ማን ነው። እንደውም አሁን ተሻሽሎ ቤተ ሰማዕታታቸው ቤታቸው ተሰርቶ በስነ ስርዓት ማንም እየገባ ጸሎት እንዲያደርግላቸው ጸሎት መምጣው ህዝብ ሁሉ ምእመናን ሁሉ በስነ ስርዓት ጫማውን አውልቆ በስነ ስርዓት ሰውነቱን ጁን ታጥቦ ወደ እነሱ ወዳሉበት ሰማዕታት አውልታቸው ገብቶ የጸሎት መርሃ ግብር እየተደረገ ነው እና ከወትሮ ለየት ይላል። አምና በነበረው ትክክል ነ ረብሻ ነበረ። እግዚአብሔር ተመሰገነ። ያው ሁሉ ረብሻ አልፎ አሁን ወደ እንደዚህ አይነት ቦታ ላይ ጥሩ ህዝቡም እያከበረ በሰላም ወጥቶ በሰላም እንዲገባ እሱ ፍቃድ ስለሰጠን ክብር ምስጋና ለእሱ ይግባ ብዬ ደግሞ አመሰግነው። በእርግጥ መንገዱ ጥበታለሁ እንደምታየው፣ የጸበሉ መምጣት ወደዚህ መምጣቱ ከአምናው ከዛሬ 20 ዓመት ከነበረው በፊት ጸበሉ ወደዚህ እየመጣ ነው የነበረው። የጠፋው ጸበል የጠበበው ጸበል አሁን ወደዚህ እየመጣ ነው እየሰፋ ወደዚህ እየመጣ ነው። አሁን እነዚህ መንገዶች እዚህ ያሉት ኮሪደር፣ አዲስ አበባ ላይ እንደሚባለው እዚህ አሁን ያሉት ደኖቹም ትንሽ ጠረግ ብሎ ለህዝቡ ለመንገደኛ ሰላማዊ ቢሆኑ መልካም ይመስለኛል። መንገዶቹ ጠበዋሉ። አንዳንድ ሰዎች እንደም አልፎ በመጸበሉ ላይ በእግራቸው የሚሄዱም አሉ፣ ረግጦም አልፎ የሚሄዱ አሉ። ያንን ጸበሉን ቢያንስ ህዝቡ ወደዚህ መጣ ብሎ ይሄ ቆሹም ቆንጥሮ ቢቆረጥና ሰላማዊ መንገድ ቢሆን ህዝቡ የበለጠ ይመጣል። የበለጠ እንደሚወራው አይደለም እኛውን ስንመጣ ራሱ ተወርቷል። በጣም ነ እንደዚህ ከባድ ነገር ነው ሲባል እኛ አይደለም፣ አዲስ አበባ ሆነን እዚህም ሆነን ሰማዕታት ሰማዕታት ነው፣ የሕይወት እልፈት እልፈት ነው። አዲስ አበባ ኖረህ ትሞታለህ፣ እዚህም መተህ ትሞታለህ፣ በረከትን ይዘህ መተህ በረከትን ትመለሳለህ የሚል ነው። እኛ ስንቅ ሰግበን ወደዚህ የመጣ ነው። ሰማዕታታቸው አሁንም ዘላለም አሁን ይኑርላቸው፣ እንዘክራቸዋለን ሁሌ። ለመጀመሪያ ጊዜ ነው ወደዚህ ገዳም የመጣሁት። ስመጣ ድካም ነበረ ስመጣ ድካም ነገር ነበረ። ድካሙ ግን አሁን ጥፍት ተብሎ በጣም ነው ደስ ያለኝ። እውነት ለዚህ ቦታ ማየቴ ለእኔ በጣም በእድሜ ጥሩ ነገር ነው ብዬ ነው የማስበው። እንግዲህ ከዚህ በፊት ባለፈው ዓመት እዚህ ቦታ ላይ አባቶቻችን ሰማዕትነት ተቀብለው ሁሉ ሰው ተደናቅቶ ተረብሾ ነበር። ዛሬ ደግሞ ሰላሙ ተረጋግቶ ክብረ በዓሉ እንዲህ በመከበሩ ምን ተሰምቶሃል? ምን ትላለህ? እንደው ያኒስ ምን ስሜት ተሰምቶ ነበረ? መቼም ወካው ደሞ በንተ መንግስት እግዚአብሔር ነው እነሱ ስለ እግዚአብሔር መንግስት ብለው ለእግዚአብሔር የሞቱት ቅዱሳን ሰማዕታት እንደሚፈጽሙት ግር ሰማዕታት ነው የሚባሉት። ያው ያሳዝናሉ፣ ወንድሞቻችን ናቸው፣ አባቶቻችን ናቸው። በገዳማችን ያለፉት ደግሞ አሁን ደግሞ በዚህኛው አመት ደግሞ እንደው ሰላም ሆነው በዓሉ የሰላም በዓል በመከበሩ ደስ ይላል። ምንም አይልም። እንግዲህ በአሁኑ ደስተኛ ናል። ታቦተ ሕጉም በሊቃውንቱ በምእመናን ታጅቦ ሐይቁን ይዞራል። በተወሰኑ ቦታዎችም ለታቦቱ ማረፊያ በተዘጋጀባቸው ቦታዎች ሊቃውንቱ የተዘጋጁበትን ዝማሬ ያቀርባሉ። የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አበምኔት መምህር ኢሳያስ እንደተናገሩት የዛሬ ዓመት በፈተና ላይ ነበርን እንጂ በብዛት በዓሉን አላከበርንም ነበር። ዛሬ ግን እግዚአብሔር ሰላሙን አምጥቶልን ተሰብስበን እያከበርን ነው። ይህም በዓል እንድናከብር የፈቀደልን እግዚአብሔር አምላካችን ስሙ የተመሰገነ ይሁን ብለው ገዳሙንም ምዕመና እንዲረዱት ጥሪያቸውን አስተላልፈዋል። ገዳማችን የዛሬ ዓመት በፈተና ላይ ነበረ እንዲህ በብዛት ተሰብስቦ ህዝብ አላከበረም ነበር። ዛሬ ግን እግዚአብሔር ሰላምን አምጥቶ መረጋጋትን አምጥቶ ተሰብስበንና በአንድነት ሆነን ይህንን በዓል እንድናከብር የፈቀደልን አምላካችን የተመሰገነ ይሁን። እንግዲህ ሁላችሁም እንደምታውቁት ይህ ታላቅ ገዳም ታሪካዊ እና የቅርስ ቦታ ነው። በምዕመናን እርዳታና በምዕመናን እገዛ የሚተዳደር እንደመሆኑ ሁል ጊዜ እናንተን ተስፋ በማድረግ ነው የሚኖረው እና እስከ ዛሬም እያገዛችሁ እየረዳችሁ በሀሳብም በገንዘብም አልተለያችሁንም። አሁንም በጻድቁ ስም በአባታችን በአቡነ ገብረ መንፈስ ቅዱስ ስም አደራ እላችኋለሁ። ይህን ገዳማችንን ለማገዝና ለመርዳት ሁላችሁም የተቻላችሁን ያህል እንድታደርጉ በእግዚአብሔር ስም አሳስባቸዋለሁ። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስን ወደዚያኛው ዓለም እንዲሄዱ ፈቀደላቸው። ነፍሳቸው ከስጋቸው ስትለይ መላእክት እያሸበሸቡ፣ ነቢያት እየዘመሩ ነፍሳቸውም በክብር ወደ ኢየሩሳሌም ሰማያት ያስገባዋት ይህን ዕለት ነው ዛሬ የምናከብረው በማለት አባታዊ መልእክታቸውን አስተላልፈው ነበር። አባታችን ገብረ መንፈስ ቅዱስ አንድ መቶ ዓመት በባህር ውስጥ ሁለት መቶ ዓመት ወንጌልን በማስተማር ኢትዮጵያን ለኢትዮጵያ ሕዝብ ማለዱ። እንደዚህ ያሉ አባት ናቸው። ከመከበርም በላይ ክብር የሚገባቸው አባት ናቸው። እህል ሳይበሉ ውሃ ሳይጠጡ ልብስ ሳይለብሱ እሾኩን ጋሬጣውን ሰውነታቸውን እየቀደደው በባህር ውስጥ አሳ መመላለሻ አድርጓቸው አጋንንት በሐጽ እየነደፏቸው ያንን ለህዝባቸው ሲሉ ይሄንን ሁሉ ሆኑን አባታችን እና የእግዚአብሔር ቤተሰቦች አሁን በዚህ ከዚህ በኋላ ከአምስት መቶ ስልሳ ሁለት ዓመት በኋላ እንግዲህ ከዚህ ዓለም ድካም የምትሄድበት ወደ እኔ የምትመጣበት ሰዓት ደርሷል ብሎ ፈጣሪያቸው አነጋገራቸው። ይበቃሃል አሁን ከቅዱሳን መላእክት ጋር ከነ ሙሴ ከነ ኤልያስ ጋር፣ ከነ ዳዊት ከነ ሰሎሞን ጋር፣ ከታላላቆቹ ቅዱሳን ጋር በመንግሥተ ሰማያት ከምትወድህ ከምትወዳት ከእናቴ ከድንግል ማርያም ጋር በመንግሥተ ሰማያት በገነት እንድትኖር ይህ መከረኛው ዓለም ይበቃሃል ብሎ ፈጣሪያችን ጠየቃቸው። ስለዚህ ወደዛኛው ዓለም አባታችን ገብረ መንፈስ ቅዱስ እንዲሄዱ ፈቀደላቸው። ሚካኤልና ገብርኤል ቅዱሳን መላእክት ከበቧቸው። ነፍሳቸው ከሥጋቸው ስትለይ ራሱ መድኃኔ ዓለም ክርስቶስ ወርዶ ነፍሳቸውን ተቀበለ። ዳዊት በመዝሙሩ ነቢያት በዝማሪያቸው፣ ድንግል ማርያም ከቅዱሳን ጋር መጥታ የአባታችን የገብረ መንፈስ ቅዱስን ነፍስ በክብር ወደ ሰማያዊት ኢየሩሳሌም ይዘዋት ሄዱ። በጻድቁ አቡነ ገብረ መንፈስ ቅዱስ ክብረ በዓል ላይም ብፁ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ ባስተላለፉት የማጠቃለያ መልእክት ገዳሙ ከእግዚአብሔር ጋር የምንነጋገርበት የቅዱሳን መዲና፣ የአባቶች ባህታውያን በዚህ ገዳም ሆነው ወደ እግዚአብሔር የሚለምኑበትና የእግዚአብሔርን ድምፅ የሚሰማበት ነው። ስለዚህ ሁላችንም እነዚህ መተን ስንገለገል ይህም ቦታ እንደ ዓይን ብሌናችን በማየት ልንጠብቀው ይገባል ሲሉ አባታዊ መልእክታቸውን አስተላልፈው ነበር። ከእግዚአብሔር ጋር የምንነጋገርበት ነው፣ ልዩ የእግዚአብሔር መገልገያ የቅዱሳን መዲና የአባቶች ባህታውያን ቅዱሳን ህዋን በዚሁ ገዳም ሆነው ወደ እግዚአብሔር የሚለምኑበትና የእግዚአብሔር ድምፅ የሚሰማበት ድምፅ እግዚአብሔር ለሰው ልጅ ሁሉ የሚተላለፍበት ማስተላለፊያ ነው። ለሁሉም ቢሮ አለው፣ ለሁሉም መስሪያ ቤት አለው፣ ለሁሉም መገልገያ አለው እና ስለዚህ ሁላቸው በዚህ መተን ስንገለገል ይህንን ቦታችንን እንደ አይን ብሌናችን ማየት ያስፈልጋል። አንድ አካላችን ነው ይገዳል አንድ ብቻ ሳይ ሁለን ተራችን ነው ይገዳ። ስለዚህ ብዙ ተነግረዋልና እኔ ሰዓት ላፊ ምናገር ያለው ከዘኑ ጀምሮ ሰቀበሌው ድረስ በዚህ በሊበን ዝቋላ ያለው ወረዳ በሙሉ የመንግስት አካላት ከሁሉ በላይ ደሞ የዞኑ ኃላፊዎች በክቡር አቶ አባቡ የሚመራ ካቢኔ አባላት በሙሉ ለዚሁ ቦታ ትኩረት በመስጠት ከወረዳ መስተዳድር ጋር በመነጋገር ከዚሁ ገዳሙ ማህበረ መነኮሳት ጋራ በመነጋገር ጤናማ የሆነ የአገልግሎት ስራ እንዲሰራ የሰላም፣ የፍቅር፣ የመጠበቅና የማስጠበቅ ኃላፊነታቸውን እየተወጡ ስለሆነ ሁላችሁን ብታመሰግን ሁሉ ደስ ይለኛል። አመስግኗቸው ለዚሁ ገዳም ብዙ ገዳም እንደምታዩት እንደምትመለከቱት ይህን ገዳም እየጠበቁ ለሚኖሩ አባቶቻቸው ሆነም አመስግኗቸው። እንግዲህ ይህንን ዓመታዊ በዓል ነው ምናከብረው። ዛሬ አዊ ለእኛ ያስረክቡበት ቀን ነው ተብለዋል። አዊ ይህን ዓለም ሲሰናበቱ ለእኛ አስረክበውናል። ለትውልዱ ማለት ነው ለቀጣዩ ለትውልዱ እንደ ጅረት ለሚመላለሱ ትውልድ አስረክበው በጸሎታቸው የሚጠቡት ገዳም ነውና እና ሁላችንም የአደራ ልጆች ነንና ቅድም ለተባለው የአስራት በኩራት ልጆች ነንና ይህንን ገዳሙን መጠበቅ ማስጠበቅ እንደሚያስፈልግ ነውና እና እግዚአብሔር አምላካችን ለዚህ ሰዓጅና ሰዓት ላደረሰን አምላካችን ስሜ ተመሰገነ ይሁን።